ሰላም በዓለም ዙሪያ ያላቸው የጌታ ቤተሰቦች እንዴት ናቸው? ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው። ዛሬ አንድ መልእክት በውስጥ ያለው ወደ እናንተ ላካፍላችሁ መጥቻለሁ። ዘኍልቍ ምዕራፍ 23 ላይ ያለው ሀሳብ ለእናንተ ሼር ለማድረግ ነው። እሱም እንዲህ ይላል፣ አትረገም። የሞአብ ንጉሥ ባላቅ ሟርተኛው ለባላቅ ገንዘብ ከፈለለት ገንዘብ ከፍሎ ብር ሰጥቶ ይህን የእስራኤልን ሕዝብ ምን አድርገን ነኝ እርገምልኝ አለው። አሉ ረ በኢየሱስ ስም አትረገሙ። እርገምልኝ ብሎ ገንዘብ እርገምልኝ ብሎ ሟርተኛውን ጠራ። ከዛ ተራራ ላይ አወጣውና እንዲ ያለው ልክ ልረግም በወጣ ጊዜ መርገም ቃል ላያወጣ ስን እግዚአብሔር አምላክ ለእስራኤላውያን ስን የምንጠነቀቅ ንግግሩ መርገም ወደ በረከት ቀየረ። ጭራሽ መባረክ ጀመረ። የእኔ ፍጻሜ እንደነሱ ፍጻሜ ይሁንልኝ ማለት ጀመረ። ዛሬ እንዲህ ልበላችሁ፣ አትረገሙ። የትኛው መርገም በእናንተ ላይ የለም፣ አይሰራም። ለዛ ነው ልክ ልረግም በወጣ ጊዜ እግዚአብሔር አምላክ እርግማ ነው ወደ ብሌሲንግ፣ ለእስራኤላውያን ስለቀየረ ልረግም አልቻለ። ዛሬ በእናንተ ላይ የወጣ እርግማ በእናንተ ላይ የወጣ የባላቅና የባላም እርግማ በጌታ በኢየሱስ ስም ወደ በረከት ተቀየረ። አሜን ብላችሁ ተቀበሎ ይመልያል። ስለዚህ አንደኛ ያልተረገሙበት ምክንያት ለምን ነው ብዬ የእግዚአብሔርን ቃል ስናነብ ምዕራፍ 23 ወደ ታች ከቁጥር 20 ላይ ወደ ታች ስና እንዲህ ይላል፣ የንጉሡ እልልታ በመካከላቸው ነው እና ይላል እልልታ ወገኖች መርገምን ወደ በረከት የመቀየር ፓወር አለው። እልልታ፣ ምስጋና። ብዙ ሰው እግዚአብሔር እንዲያደርግለት ይጸልያል። ጥሩ ነው ጸሎት። ማመስገን ደግሞ የተሻለ ይልቅ። ዛሬ ስታመሰግኑ በጌታ በኢየሱስ ስም እግዚአብሔር አምላክ መርገምን ወደ በረከት ይቀይራል። በጌታ በኢየሱስ ስም ተቀይሯል። በጣም የሚገርመኝ ልክ አያለን ቁጭ ብሎ ሲሄድ የእግዚአብሔር መልአክ ሴፍ ይዞ ከፊት ቆመ። ዛሬ በእናንተ ላይ በእርግማን በሚወጣው በሟርተኛ ላይ የእግዚአብሔር መልአክ ሴፍ ያዘ። መልአክ በኢየሱስ ስም ከፊት ይወጣል። እንዳትረገም እግዚአብሔር አምላክ መልአኩ ከፊት ይልኳል። ልክ መልአኩ ከፊት ሲወጣ አህያይቱ አየች ምኑ መልአኩ፣ የሟርተኛው አይን ግን ታውሮ ነበረ ዛሬ የሟርተኞችን አይን በኢየሱስ የሚያሳውር መልአክ ከፊት ወጥቷል ወጥቷል ልክ ከታወረ በኋላ ሟርተኛው ማየት አልቻለም መልአኩ አያይቱ ግን እያየች ነበር አያይቱ መጣችና ከግንድ ጋር ምን አድርገች አጣበቀች ይላል አጣበቀች ይላል ልክ ከግንድ ጋር ስታጣብቀው ምን ሆነ መምታት ጀመር አያይቱ ልክ መምታት ሲጀምር ተናገረች ለምን ትመታኛለህ? ብለ ተናገረች። ይች ለምን ትመታኛለህ ስል እንደው ሴፍ ኖሮ ይቆርጥሽ ነበር አለ። እንዴ ምን ሆኖ ሰውዬው አያ አፍ አውጥታ ስትናገር እንዴት እንዴት አይከብዶም። አያችሁ መንፈሳዊ አይን ስታወር እንኳን እንስሳስ ቢያወራው ሰው ማስተዋል አይችልም። መደንገጥ አይችልም። ኧረ እግዚአብሔር ልባችሁን ይመልስ። ለእግዚአብሔር መደንገጥ እንድንችል እግዚአብሔርን ማየት እንድንችል መንፈሳዊ ዓለምን አክሰስ ማድረግ እንድንችል እግዚአብሔር ይርዳል። መንፈሳዊ ዓለም እንዳይ ተቃረደበት ልክ በዛን ሰዓት በጣም የገረመኝ አይኑ ሲከፈት መልአክ ፊት ቆሟል። ደነገጠ። እግዚአብሔር ጠላትን ያስደነግጣል። ሟርተኞች ይደነግጣሉ፣ ደጋሞች ይደነግጣሉ። ከዛ በኋላ መጠና እንዳለ ሀሰትን ይናገር ዘንድ እግዚአብሔር ሰው አይደለማል። ሀሰትን ይናገር ዘንድ፣ ይዋሽ ዘንድ እግዚአብሔር ምን አይደለም፣ ሰው አይደለማል ያሉ ያደርጋል እየተናገሩን ይፈጽም ማለ ጀመረ። መልእክት አለኝ እግዚአብሔር በአንድም በሌላ ተናግሮ ቆየብኝ፣ ዘገየብኝ፣ ነገር ቆየ የምትሉ መልእክት አለኝ። ነገራችሁ ፈጥኖ በኢየሱስ ክርስቶስ ስም ወደ እጆቻችሁ ይገባል። ሀሰትን ይናገር ዘንድ እግዚአብሔር ሰው አይደለም። ስለዚህ በእናንተ የወጣው ላይ እርግማ ወደ ብሌሲንግ ተቀይሯል። ፕሮፌት ደሳለኝ ደበበ የሚለውን ዩቱብ ሰብስክራይብ